ሐኪም ኢትዮጵያ ውስጥ መቶ ፐርሰንት እርግጠኛ ሆኜ የምናገረው ዘመናዊ ባርነት የሚካሄድበት ስርዓት ነው ያለው። መጀመር ለሁለት ዓመት ተከልክዬ ለአእምሮ ህመሙላ ተዳርጊያለሁ። ይህን ለሚመለከት ሁሉ ይሄ እንትን የሚያውቃልችንም ቅንጦት አይደለም። ዘ ሶሻል ሚዲያ ላይ ሰሞኑን የተከታተልኩ ነበር። ምን አተው ነው ሀኪሞች ነው ህዝቡ ስለ ነበረ ልጠራ ይችላለሁ። መኪና የለኝም።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 አዲስ የምስራች ከዲኤምሲ ሪል ስቴት በደንበኞቻችን ጥያቄ መሰረት እጅግ ዘመናዊነትን የተላበሰውን ኤብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። በዚሁ መንደር ውስጥ ፕራይቬሲዮ ተጠብቆ በፍሎር ስድስት አባወራ ብቻ የሚኖሩበት እንዲሁም አራት እጅግ ዘመናዊ ፈጣንና አስተማማኝ ሊፍቶች የተገጠመላቸው በሳሎኑ ሆነ በመኝታ ቤቶ በኩል በረንዳ የተካተተላቸው ማራኪ የተፈጥሮ እይታና ነፋሻማ አየርን በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል። ከባለ አንድ እስከ ባለ 3 መኝታ ቤቶችን በተሻሻለ የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ አሁን ወደ ህክምና ነው የሚመጣው። ህክምናን ስናይ ህክምና ጥራት ተብሎ ራሱን የቻለ በጤና ጥበቃ ዳይሬክቶሬት አለ። ያ ግን በአብዛኛው ስራውን የሚሰራው በወሬ ነው። ምክንያቱም አሁን አሁን ያለው ነባራዊ ሁኔታ ብናይ፣ ሁላችሁም መቼም ከሆስፒታል ከጤና ጣቢያ ነው የመጣችሁት? ስንቶቻችሁ የትኛው ሆስፒታል ነው ግባት ያለው? የትኛው ሆስፒታል ነው መድኃኒት ያለው? ስለዚህ ሆስፒታሎቻችን ህንፃ ብቻ ናቸው። ይሄ በደንብ መታየት አለበት። ከህንፃ ወተን እኛ ሁሉም ነገር ወደኛ ለምን ይመጣል? ወደ ሀኪም ለምን ይመጣል ሲያርሲ የሚባል ፖሊሲ አለ። ሁሉም የኢትዮጵያ ህክም ሩሩ ነው ሩሩ ያላደረገው የህክምና ስርዓቱና እኔ ኦፕሬሽን ሰራክር ማላገኝበት ቦታ ላይ እንዴት ሩሩ ሊሆን የሚችለው ስለዚህ ያንን የምንሰራበትን ሴት ሴታፕ ፍጠሩልን ነው የምንለው። ሆስፒታሎች ከህንፃ ወጥተው ኢንፍራስትራክቸራቸው ይሰራ፣ ግብዓት ይሟላ፣ ምርመራ የምናካሄድበት ቦታ ይኖር ኦፕሬሽን ክፍል ላይ አሁን በእርግጠኝነት የምነግራችሁ ሆስፒታል አሁን ኦፕሬሽን ልንሰራ ስንገባ እኔ አርባ ምንጭ ሆስፒታል ልምሰራው ከዶክምና ስፔሻሊስት ነኝ። ምን የትኛውን ክር እንደምፈልግ ቀድሜ መጻፍ አለብኝ። ውስጥ የሆነ ነገር እምቢ ብል ያንን ክር ከሆስፒታል ውስጥ አይገኝም። በእርግጠኝነት የሚገኘው አንድ ሁለት ሦስት ኪሎ ሜትር ሄደው ነው። እስኪመጡ ቆሜ ነው የምጠብቀው። ዲስ ይስ ፕራክቲካል ውሸት አይደለም እያወራን ያለነው። ስለዚህ መስተካከል አለበት ነው የምንለው። ስለዚህ አሁን ወደ ሐኪሞቹ ልምጣ። ሐኪም ኢትዮጵያ ውስጥ 10 እርግጠኛ ሆኜ የምናገረው ዘመናዊ ባርነት የሚካሄድበት ስርዓት ነው። ያለ ጤና ጥበቃ ትምህርት ሚኒስቴር እስካሁን ድረስ ወንጀል እየሰሩ ነው የነበሩት። ማሳያ አለኝ ኮስት እኔ ስማር በወር 2700 ነው። በአመት ኮስት ሼሪንግ የተማርኩት 2001 ከጎንደር ስመረቅ ስለዚህ አጠቃላይ በስድስት ስታባዙ ምናልባት 30 ሺ ወይም 40 ሺ ቢሆን ስምንት ዘጠኝ ዓመት አገልግዬ አምና ዲግሪ ስጡኝ ስል አምስት መቶ ሺህ ብር ክፈል ነው የተባልኩት። በየትኛው ህግ፣ የት በመጣ ህግ ነው ኢትዮጵያ ውስጥ በእርግጠኝነት ይሄን በአዋጅ የወጣ አለ። የኮስት ሼሪንግ የራሱ ፕሪንስፕል አለው። ሌላ ሁሉም ሙያተኛ የሚከተለው ያ ግን በአንድ ሰርኩላር ነው ይሄ 500 ሺህ ካልከፈሉ እንዳይወስዱ ተብሎ እስካሁን እስከዛሬ ያው ቀን ድረስ አንድ ሐኪም ይወጣለሁ ብል ወይም ሙያ ድሬን ስጡኝ ብል 500 ሺህ ብር ነው የሚከፍለው። ይህ ህገወጥ ነው፣ ወንጀል ነው። ደግሞ ሁለተኛው የፖስት ግራጁዌት ሬዚደንሲ ስንማር ከዩኒቨርሲቲዎች የምላክልን ደሞዝ ብቻ ነው ደሞዝና የኪስ ተብሎ ወደ ስምንት መቶ ብር ነው። ወተን በተለያየ ምክንያት አንድ ኢትዮጵያዊ ነን። እኔን አዋሳኔ ያስተማረኝ በህመም ምክንያት ወደ አርባ ምንጭ መሄድ ፈለግኩኝ። መጀመር ተከልክ ለሁለት አመት ተከልክዬ ለአእምሮ ህመሙ ላ ተዳርጊያለሁ። ይህን ለሚመለከት ሁሉ ይሄ እንትን የሚያውቃል ለሁለት ዓመት ከፍዬ እንኳን አምስት መቶ አልተከፈለኝ እኔ ሁለት መቶ ወይም መቶ አምሳ ሺህ ነው የተከፈለኝ። ስማር ልልቀቅ አትሊስት እናቴ ጋር ልሄድ ብዬ ስጠይቅ አትችልም ነው የተባልኩት። ሁለት ዓመት አንገተ ተይዞ ነው የሰራሁት። ከዛ ከአቅም በላይ ሲሆን የራሱ ችግሮች አሉ። ያ ተፈጥሮ እንኳን አሁንም ያ ህመም ሀፕን አድርጎ ዘንድሮ ከሁለት ወር በፊት ዝውር ስጠይቅ አይቻልም ነው የተባልኩት። ከዚህ በላይ ባርነት የት ነው ያለው? ስለዚህ ተዘዋውረን እንኳን የአርባ ምንጭ ህዝብና የሐዋሳ ህዝብ ምንደው ልዩነቱ? ዝውውር ለምደ አይፈቀደው ያስተማረ እኮ የኢትዮጵያ መንግስት ነው እንጂ አንድ ተቋም ግለሰብ አይደለም ያስተማረ። ስለዚህ ይሄ መታየት አለበት። አሁንም ትናንት የተሰጠኝ ደብዳቤ አሁንም ቢሆን ከፍላይ ነው እንጂ የምትሄደው አቴ ድምተብዬ፣ ሰባት ወር ያለ ደሞዝ ነው እየሰራ ያለሁት በኮንትራት ወጥቼ ከአቅም በላይ ስለሆነ ሌላኛው ጥቅማጥቅሞችን ነው መጀመሪያ ይሄን ሙቭመንት ስንጀምር ጥቅማጥቅም አይደለ መሰረታችን። የህዝብን ጥያቄ ነው ያመጣ ነው። ህዝብ ጥራት ያለው ሕክምና ይላል። ኬት ይመጣል ጥራት ያለው ሕክምና ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለው ብለው የሚያምን ሐኪም ይዘን ስለ ሕክምና ጥራት ልናወራ እንችላለን። ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደር ግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር 1340 ስቆራረ 9 ብር ነው የሚደርሰው። በምንሰራው ልክ አይከፈልም። ባይዞ ኢትዮጵያ ማችለውን እየጠየቀ አይደለም። የኢትዮጵያ ህክም ያለው ደቡብ ሱዳን ብንሄድ ከኛ በጂዲፒ በጣም ያነሱ አገሮች ናቸው። ከአርባና መቶ ፐርሰንት በላይ ነው እየከፈሉ ያሉት። ስለዚህ ትኩረት አለመስጠት ለሐኪም የቆመ ማህበርም ሚኒስተርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ያደረሰው። ጥያቄያችንም ቅንጦት አይደለም። ባይዘ ሶሻል ሚዲያ ላይ ሰሞኑን እየተከታተልኩ ነበር። ምን አተው ነው ሐኪሞች ነው ህዝቡ ስለ ነበረ ሐኪሞች ብዙ ነገር አጥተዋል። ለምሳሌ ያህል እኔ ቀዶ ህክምና ስፔሻሊስት ነኝ። አት ኢኒ ታይም ቲ ልጠራ ይችላል። መኪና የለኝም፣ ባጃጅ ብጠቀም እንኳን ጠሪቸው ነው የምመጣው። ስለዚህ እዛ ለመድረስ ምናልባት አልባት 20 30 ደቂቃ እንደው በጣም ጥሩ ሰው አገኘው ካልኩ ማለት፣ አዲስ አበባ ውስጥ አስቡት፣ በዚህ የትራንስፖርት መጨናነቅ ምን ያክል ጊዜ ሊወስድ እንደሚችል። ስለዚህ እንደው ማለት ለሕንጻ ለሚገነባ ኢንቨስተር ከቀረጥ ነጻ መኪና ይፈቀዳል፣ ለምንድን ለሐኪም አይፈቀደው? ይሄ እውነት ትልቅ ጥያቄ ነው። ማት ፖዚቲቭ ላሰበሰው ይሄ ጥያቄ አይደለም ለኔ። ኢቭን እንኳን እሺ ከቀረጥ ነጻ ይቅር፣ እዚህ እኛ ሀገር አለው አይደል፣ መኪና መገጣጠሚያዎች፣ በረጅም ጊዜ ብድር ለምንድን የማይመቻቸው? ይሄ ሌክዠሪ አይደለም ጥያቄው፣ ሌክዠሪ ስላልሆነ ማለት ነው፣ ቅንጦት አይደለም ጥያቄው። ሰርቪሱንም አሁንም ቅርብ እናድርግ ነው እያልኩ ያለሁት። ቤት በተመሳሳይ በ9 ሺህ ብር በህይወት ዘመን ነ 60 ዓመት ኖሬ 40 ዓመት ባለ ባገለግል ብታባዛ ኢትዮጵያ ውስጥ ቤት መስራት አይችልም ሀኪም። ስለዚህ በማህበርም ተደራጅተው በኮንዶሚኒየም ይሁን እነኚህን እንደ ፖዘቲቭ ሆኖ ብታሰብ ማይቻሉ ነገሮች ናቸው ወይ? ስለዚህ ያም መታሰብ አለበት ብዬ ነው የማስበው። ሌላኛው ምናልባት መጨረሻ ለማንሳት የሚፈልገው ቅድም ብያለው አደረጃጀቱ በሙሉ ኮራፕት ነው ሲስተሙ። በደም መጥራት ማለት አሁንም እየጠየቅን ያለ ነው። እርሶ እንዳሉት እኛም እንደመር እናገልግል ህዝባችንን። ህዝባችን ከኛ የሚጠብቀው በጣም ብዙ ነው። እስኪ አሁን አዲስ አበባ ላይ አካባቢ ብትሄዱ ጉንፋን ሲይዘው ቡክ ነው የሚያደርገው፣ ባንኮክ ለመሄድ ለጉንፋን ባንኮክ የሚሄድ ትውልድ ነው እየፈጠርን ያለ ነው። እስኪ የትኛው ባለስልጣን ኢትዮጵያ ውስጥ ታክሞ ሞቶ ተቀብሮ የሚያውቀው ለምንድን ያልተፈጠረው? እምነት ስለሌለ አንድ ባለ ስኔ አንድ ስለዚህ፣ ይሄ እስካሁን የነበረው ሄልዝ ሲስተም መታከም ማለት ባለስልጣናት መታከም የማይችሉበት ሲስተም ነው ያለው። ስለዚህ እንደናንተም የምትታከሙበት አንድ እንኳን አንድ ስሩ። የዳይሬክተሮች መኪና በጣም ምርር ብሎ ተዛጋው እንደሚያነሳው ያው በቅርቡ ዳይሬክተር ስለምትሆን ዳይሬክተሮች ካላችሁ መጀመሪያ መኪና ለአንድ ጤና ጥበቃ ጤና ሴንተር የሚመደበው ለሴንተሩ ነው፣ ለግለሰቡ አይደለም። ስለዚህ ዳይሬክተር መኪና ካለው ሜክ ሹር ሰርቪስ እየሰጠ መሆኑ ማረጋገጥ አለበት። ዳይሬክተር መሆን መኪና ኦን ማድረግ ሐኪም መሆን ደግሞ መቸገር አድርጎ የሚያስብ ዳይሬክተር መጀመሪያውን ዳይሬክተር አልነበረም ማለት ነው። እሱም በደንብ መፈተሽ ያለባችሁ ሙያተኞች ሌላ ሞተር ሳይክል ምናምን እንደዛ በነፃ ምናምን እንኳን ባንችልም በግዥም ቢሆን በእዳም ቢሆን መነጋገር ያስፈልጋል። ቢያንስ አንዳንድ ሲጠሩ ሞተር ሳይክል ልኮ መጥራት ወይም መኪና ልኮ መጥራት የሚቻልባቸውን መንገዶች ማየት ጥሩ ነው። ዳይሬክተሮችም አላችሁ ብዬ ስለማስብ ነው። ያው ኮምፕሌንቱ እንግዲህ ለእናንተ ስለሆነ አርሙ፣ ሐኪም ሰርቪስ ስጡ፣ ይዛችሁ ግቡ፣ ይዛችሁ ውጡ፣ ሲጠራ መኪና ላኩ። ወይ ደግሞ ሐኪሞች መኪና መንዳት ተራ ነገር ነው። ሁለት ሶስት ሰው መንዳት እንዲችል አድርጉ እና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር፣ አንድ ቀን አንደኛው ጋር ካደረኩ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናውን። የሴቶች ተሳትፎን በሚመለከት እዛ ጋት ያነሳሹ እኔ ባለኝ መረጃ ከ50 ፐርሰንት በላይ ሄልት ሴክተር ውስጥ ሴቶች ናቸው። በተለይ በፌዴራል ፖዚሽን ላይ ያሉት ስልሳ ነው የሚባለው፣ ግን ልቀን ሰው ብዬ ነው ሀምሳ ምለው። ጥሩ ጅምር ያለ ይመስለኛል። ብትበራከቱም ጥሩ ነው። እኔ ፌሚኒስት ስለሆንኩ ያልሹ። ያው ሐኪም ስለሆንሽ በቃሽ አለሁ። ሕክምናው ብቻ በደንብ እሱም በደንብ አድርገሽ ከሰጠሽ በዛ ውስጥ ያኛው ይመለሳል። ታይም ሁለት ሶስት ሙያ ከሆነ ሁለት ሶስት ፋሽን ከሆነ ያለን ተመለሶ የፋቲጉ ያመጣል። እንደዛ እንዳይሆን እናንተ ዝም ብላችሁ አክሙ፣ ስታክሙ ሴቶችን አክሙ፣ ስታክሙ እናቶችን አክሙ። እዛ ውስጥ የእነሱ ጉዳይ እየተመለሰ ይሄዳል። እንደዛ ካልሆነ ችግር እንዳይኖረው ወይድ ቁጥጥር ላይ ነው። አንዱ ብንነጋገር ነጋገር ብዬ የማስበው ኢትዮጵያ ውስጥ ግማሹ መቶ ግማሹ መቶ አምስት ግማሹ መቶ አስር ሚሊዮን ህዝብ አለ ይላል። አሁንም እንደምታዩት በጣም በስፋት የስነ ህዝብ ምጣኔያችን ወደፊት ችግር ስለሚያመጣ ከማንም በላይ ደግሞ ያችሁ ስለሆነ ይሄን ማስተማር መምከር ላይ ብታስቡበት አሁን እንዲና እንዲህ አይሆን ባለልም ለጊዜው ሰባ ፐርሰንቱ ፖፕሌሽን ወጣት ስለሆነ ትንሽ ያዝ ማድረግ የሚያስፈልግ ይመስለኛል። እና ማስተማር ላይ ብታግዙ ጥሩ ነው። ዝም ብለን እየተዋለድን እየተዋለድን ከዛ ደግሞ ችግር የለውም ወደ ኬንያ ወደ ሱዳን የምንል ከሆነ ያ ዋጋ የለውም። እና ከወለድም ማሳደግ ካሳደግን ደግሞ ሀገር ማገልገል እንዲኖር እሱ ላይ ብታግዙ ጥሩ ነው። ንጽህናን በሚመለከት ቅድም ያነሳሁላችሁ የሜዲካል ቱሪዝም ቱሪዝም ኢን ጀኔራልም አንዱ የሚያነሱት ንጽህና ነው። ወይዘሩ ጥሩ ነው፣ ግን ንጽህና በጣም ችግር አለ እናንተ ሀገር ይላሉ። አሁን ባለፈው አዲስ አበባ ላይ ጽዳት አንድ ቀን ጀምረናል። እንደ ባህል ማስቀጠል አለብን። እናንተ ግን ቻምፒዮን ብታደረጉት ይህንን ጉዳይ ልክ እንደ እንደ ግል ስራ ወስዳችሁ በማጽዳትም በማጸዳትም እንደ ሙያ ብትወስዱት በሽተኛም ቢሆን እንደዚያ አይነት እንቅስቃሴ ለማድረግ ሰፈር ውስጥ ሩሙን በማጽዳት ቢንቀሳቀስ ጥሩ ነው። ሞር ኢነርጂ ጌን ስለሚያደርግ ለሚያደርግ እስረኛም ቢሆን ብዙ አገር እስረኞች ዳቦ እየጋገሩ ከተማውን ያበላሉ። እስረኞች እርሻ እያረሱ ብዙ ነገር ያደርጋሉ። እና መጠቀም ሰው ዝም ብለን ከምናስቀምጥ መጠቀም እንችልበትን መንገድ ማየት ያስፈልጋል። እና ንጽህናውን ብንሰራ የልብ ህክምና በሚመለከት እህቴ ብዙ ነገር ብዙ ቁም ነገር አንስተሻል። እናያለን፣ እንነጋገርበታለን። ማድረግ የምንችለውን ነገር እንወያያለን ከሚመለከታቸው ጋር። ለምሳሌ ቀላሉ ብዬ የማስበው ዝም ብሎ ከአእምሮ ስለሆነ መነጋገር ይፈልጋል። ጤና ጥበቃም ሙያተኛ ቀጥሮ በትውስት ለማዕከሉ መስጠት ይችላል። ሙያተኛው ደሞዙ ምናምን ችግር ላይሆን ይችላል፣ እና አንዳንድ መፍትሄ ማድረግ ይቻላል። መነጋገር ጥሩ ነው። ትኬት ቢሸፈንና ሌላ ሀገር ብንሄድ ላልሺውም እሱም ጥሩ ሀሳብ ነው። አድርገው ታልኩ የእናንተ ሙያተኞች እኔ ባህርዳር እና ጅማ በነገራችን ላይ እስካሁን እዚህ ቤት ከመጣው ያስመረኩት ህክምናን ብቻ ነው። ባህርዳር እና ጅማ ሁለቱም የጠየኳቸው ሶማሌና ኤርትራ ሄደው እንዲያገለግሉ ነው። አገልግሎ መጥተውም አንድ ቀን አግኝቻቸዋለሁ ከተመለሱ በኋላ። ብዙ ተምረዋል፣ ብዙ አስተምረዋል። ኢትዮጵያና ኤርትራ እውነተኛ ዝምድናችን አሳይተዋል። የኤርትራ መንግስትና ህዝብ ከፍተኛ ምስጋና ለወጣት ሙያተኞች አቅርቧል። ልጆቹም ብዙ ተምረው መጥተዋል። ከዛ አንዱ የተማሩት ነገር የኤርትራ ሆስፒታሎች እንደኛ አባካኝ አይደሉም። የኤርትራ ሆስፒታሎች ነግረውኛል፣ ልጆቹ ካሉ እዚህ መናገር ይችላሉ የኤርትራ ሐኪሞች እያንዳንዷን የሆስፒታል እቃ እንደራሳቸው እቃ ነው የሚያስቡት። እኛ ደግሞ እዚህ የግሉን እንደ እንደኛ የመንግስቱን ደግሞ እንደ ጠላት ነው የምናየው። እያንዳንዷን ሪሶርስ አማጠው ይጠቀማሉ ተምረናል ብሎ ነግረውኛል። እነሱም ማናገር ትችላላችሁ። ሀሳቦች በጣም ጥሩ ስለሆነ ለዲፕሎማሲ ብቻ ሳይሆን ሙያውም እንደዛ ነው ባህሪው። እናንተን ያስተማሩ ሰዎችም አንቺ እንዳልሽው እስራኤሉን ነው የማውቀው፣ እዛ መሄጃ አይቻቸው ነው ከዚህ ቀደም እርዳታ ነው እያገዙ ነው የሚያስተምሩት። ያው ልብ ብቻ ሳይሆን ህጻናትን ማዳን ለእነሱ እርካታቸው ስለሆነ እናንተም እንደዛ ብታደርጉ ዘርፈ ብዙ ጥቅም ስላለው ቢሰራበት ጥሩ ነው። ከዚህ በተጨማሪ ነርስ ኤክስፖርት ለማድረግ ከአንዳንድ ሀገራት ጋር ድርድር ጀምረናል። መቶ ለመቶ ነርስ ተምረው እዚህ የሆነ ሀገር እየሄዱ እንዲሰሩ ሶስት አመት አራት አመት ገንዘብም ያገኛሉ። ከዛ ደግሞ ሲመለሱ ለእኛም ጥሩ ስለሚሆን አንዳንዶቹ እንቀበላለን ብሏል ብዙዎቹ የሚያነሱት የእናንተ ነርሶች አቲቲዩዳቸው የሙያ ሳይሆን ባህሪያቸው የሰርቪስ እንትን የለውም ይላሉ ብዙዎቹ ኮምፕሌ የሚያርጉት እሱ ነው እሱም በስልጠና መመለስ ይቻላል በተፈጥሮ እንደዛ አይደለንም በጣም ሀምብል አዛኝ ህዝብ ነን ግን ሙያውና ክፍያው ከመታከት ከመሰልቸት ሊሆን ስለሚችል በስልጠና ብዛት መቀየር እንችላለን ብለናል ሙያተኞች በአብዛኛው በኮንትራት መልክ እየሄዱ አምስት አስር ዓመት ከሰሩ ሲመለሱ ማገዝ ይችላሉ። ብዙ ሰው እያፈጠረ ስለሆነ ይካካሳል በዛ አዲስ የምስራች ከዲኤምሲ ሪል ስቴት በደንበኞቻችን ጥያቄ መሰረት እጅግ ዘመናዊነትን የተላበሰውን ኤብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። በዚሁ መንደር ውስጥ ፕራይቬሲዮ ተጠብቆ በፍሎር ስድስት አባወራ ብቻ የሚኖሩበት እንዲሁም አራት እጅግ ዘመናዊ ፈጣንና አስተማማኝ ሊፍቶች የተገጠመላቸው በሳሎን ሆነ በመኝታ ቤቱ በኩል በረንዳ የተካተተላቸው ማራኪ የተፈጥሮ እይታና ነፋሻማ አየርን በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል። ከባለ አንድ እስከ ባለ ሦስት መኝታ ቤቶችን በተሻሻለ የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ነገር ግን ዶንት ፑሽ አስ there are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 የተለየ ጥሪ አለው ለሁላችንም ኢኳል የሚሰራ እንጂ ሐኪሞች የተማራችሁ የምትፈለጉ በኮምፒውተር የተማርን ሰዎች የማንፈለግ ከመሰላችሁ ተሳስታችኋል። እንደዛ አይደለም፣ እንደዛ አይደለም። ሰው ከወጣ በኋላ ከሁበርም መንዳት ይችላል፣ ችግር የለው፣ የግድ አይደለም። በሙያ ማገልገል ግን ለናንተ ለወሰናችሁ ሰዎች ምርጫችሁ ተመረ ያለው ሲሆን ሲሆን ሀገሬን ካልሆነም ደግሞ ሶማሌንም ኬንያንም ምናምንም ማገዝ አለብኝ በሙያ የሚለው በጣም ጥሩ ሀሳብ ነው። ለምመሰለሽ ማነሳው ይሄን የሆነ ሰው ፑሽ ሲያደርግ የምትሄዱ የሆነ ሰው ፑል ሲያደርግ የምትቀሩ ከሆነ አይሆንም። የእናንተ ውሳኔ መሆን አለበት። ኤንቫይሮመንቱ ላይመች ይችላል፣ ደሞዝ ላይመች ይችላል፣ አስተዳደሩ ላይመች ይችላል። ግን ሀገር ነው። ሀገር ለማን ይተዋል? በማን ይተካል? ህዝብ በማን ይተዋል? ሰዎች ሰዎች ከውጭ መጥተው በነፃ አሁን ልብ ህክምና እናንተ ከመጀመራችሁ በፊት ከውጭ መጥተው ያክሙ ነበር በነፃ ጥቁር አንበሳ አይደለም የዛሬ አስራ ምናምን አመት እነሱ ናቸው እየረዱ እያስተማሯችሁ እየረዱ እያስተማሩ ማእከል ፈጠራችሁ እናንተ ህዝብ ማግዟችሁ በጣም ጥሩ ነገር ነው መታገዝም አለበት ከዚህም አልፋችሁ ማገዝ አለባችሁ ግን ሌሎች እኛን ለማገዝ የወሰኑትን ጉዳይ እኛ በምናምን ምክንያት ጫፍ ላይ እንዳለን ካሳየን ጥሩ አይደለም፣ እና ወደ መሃል ተመለሺ፣ ችግሩን መፍታት ይኖርብናል። በቅርቡ ባለፈው አንስቼዋለሁ ዩኤይ የፓራኦሎምፒክ ኦሎምፒክ አዘጋጅተው ነበር። እና አጠቃላይ ስፖርት ላይ የተሳተፈው ሰው ከነ ሀኪሙ ከነ ምናምኑ ጨምሮ ስድስት ሰባት ሺህ አይበልጥም። ሀያ አምስት ሺህ የዩኤይ ዜጎች ግን ቮለንቲር ነበሩ፣ ሀያ አምስት ሺህ የመጣው ሰው ግማሹ እግር የለውም ግማሹ እጅ የለውም። ስለሆነ ለማገዝ ማለት ነው፣ በነጻ ከነሱ ውስጥ በጣም ብዙ የሚገርሙ ዶክተሮች ነበሩ። እና ብዙ አፍሪካ ሀገር ባለፈው ማንስቸዋለሁ ለረዥም ዓመታት የማይሰሙ ሰዎች የመስሚያ ጋጀት በጣም በትናንሹ እያደረጉላቸው ሲክስ ሀንድረድ ሰው ገደማ አክመዋል። ሰምቶ ማያቅ ሰው ሲሰማኔ ዘቁጭ ያቻለው እያከሙ ማለት ነው። እዛው ስታዲየም አካባቢ ትንሽዬ ቦታ አስቀምጠው በነጻ የታከመውም ያለቅሳል ያከመውም ያለቅሳል። የታከመው ለመጀመሪያ ጊዜ በመዳኑ ያለቅሳል፣ ያከመውም ሞያ ሰው አስለቀሰ ብሎ ያለቅሳል በደስታ ማለት ነው። ቮሎንቲር ማድረግ መስጠት መልመድ አለብን ኢትዮጵያውያን በጣም ችግር አለብን ወገኖች፣ ይሄን ነገር ወቁት። ሁሉን ነገር በመያዝ አይሆንም፣ አንዳንዴ መስጠት ጥሩ ነው። በሁሉ ጉዳይ ላይ መስጠት እንቸግራለን። ነፃ አገልግሎት የሚባል ነገር እንደ ነውር የሚታይበት ሀገር እንጂ ኢትዮጵያ ውስጥ ይሄ ሁሉ ፋብሪካ ነኝ ምናምን ነኝ የሚል ሀገር ባለበት የአንቺ ኢሹ ኢሹ መሆን አልነበረበትም። በነጻ የምታክሙት ትነግዳላችሁ ምናምን እንዳትባሉ እና የሆነ ሰው ከሚያገኘው ትርፍ አምስት ፐርሰንት ሶስት ፐርሰንት አንድ ፐርሰንት አስር ኩባንያ ሰጥቶ የእናንተን ኮስት ከበር ማድረግ ይችላል። የመንግስት በርደን መሆን አልነበረበትም፣ ግን መስጠት ነውር ነው ኢትዮጵያ ውስጥ። በነጻ መስጠት ነውር ነው በሆነ ጉዳይ ላይ አሁን እንኳን አዲስ አበባን እናስውብ በሚለው ፕሮጀክት አምስት ሚሊዮን ለአንድ ራት የሚል ጥሪ አቅርበን ነበር። ታስታውሱ ከሆነ ከብዙ ትኪቶች ውስጥ አንዱ በዛ ነው። አንተ የራስን ከተማ ካለህ ቀንሰ ኢንቨስት ማድረግ ካልፈለግ፣ ሌላ ሰው መለመና ማስቸገር ትክክል አይደለም። ያም ሆኖ አሁን የተመዘገበውን ሰው ስታዩት፣ ያስደነግጣል። ኢትዮጵያውያን በተቻለ መጠን ስማቸው አይታይም። እነሱ የሚፈልጉት መጥተው ቴሌቶን ላይ መቶ ሚሊዮን ሀምሳ ሚሊዮን ብር ተናግሮ መጥፋት ነው። ይሄኛው ደግሞ እንደዛ አይፈቀድም። አስገብተን ነው እራቱ የምትሳተፈው። መጀመሪያ ብሩ ካልገባ ወጥቶ ቴሌቪዥን ላይ መናገር አይፈቀድም በዚህኛው ቴሌቶን። እና አሁን በቀደም ቻይና ሄጄ ያለው ሰው ስንት ደረሰ ምናምን ብለን እያየን ትንሽ እንትን ብዬ አንድ አገር መሪ የጣሊያን ጠቅላይ ሚኒስትር ጋር ስብሰባ ነበረን። ጉዳዩን ነግሬው አምስት ሚሊዮን ዩሮ ሰጠኝ። ምን ማለት ነው? መቶ ሃምሳ አራት የሚገቡ ሰዎች ሸፈነልኝ። መቶ ሃምሳ ሰው ብር ስላለው ነው ትሉኝ ይሆናል። ስላለው ብዙ የሚሰጠው የራሱ ሰው አለው እዛ መስጠትን የሆነ ቦታ ለውጥ ማየትን መፈለግ ላይ ትንሽ መያዝ አለ ይሄን